አደራ ሀበሻን ኢትዮጵያን እስካልነካቻችሁ ድረስ ያችን ሀገር እንዳትነኩብኝ ብለዋል። ኢትዮጵያ የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም አደራ ነች። አደራ ኢትዮጵያን ብለው አደራ ጥለው ነው ይሄዱት። በአለም ላይ ማንንም ዓለም መጥቶ ኢትዮጵያን ያጠቃ ከረብ ሰለላሁ ዐለይሂ ወሰለም ጋር ነው። አደራ ሀበሻን ማንም ሰው እንዳይነካብኝ ብለው ተናግረዋል። እትርኩል ሀበሻ ማ ተረከትኩም። ስለ ኢትዮጵያኖችስ ምን ብለዋል? ከኢትዮጵያኖች የገነት ናችሁ ብለ መሰከሩላችሁ እንዳሉ ታውቃላችሁ? ቢላል ረዲየላሁ ዐንሁ

የጀነት ሴቶች መካከል አንዲትን ሴት ማግባት የፈለገ ሰው ይህችን ሴት ያግባሉ። የጀነት መሆኗን መሰከሩላት ማለት ነው ነው ነቢያችን ሰለላሁ አለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ነቢያችን ሰለላሁ አለይሂ ወሰለም ሙዓዚን ናቸው። ነቢይ ከተደረጉበት ዘመን ጀምሮ እስከ ሕይወታቸው ፍጻሜ ድረስ አዛን የሚያደርገው ለእርሳቸው ማን ነበር? ኢትዮጵያዊ ሰው ነው። ቢላልን እዘዙት። እርሱን ነው አዛን የሚያደርገው ለእኔ ብሎ ተናገሩ። እርሱ ከሁላችሁም በላይ ድምፅ ውብ ነውና ብሎ ተናገሩለት፣ መሰክሩለት። በጣም ያከብሩት ነበር። ነቢ ስላ ዓለ ሰላም በጣም ይወዱት ነበር፣ በጣም ይወዳቸው ነበር። የሆነ ቦታ ተቀምጠው ሳሉ ክብ እየሰሩ ሰዎች እየመጡ ተርታ ይዘው ሲቀመጡ ልክ ቢላል ሲመጣ ነቢ ስላ ላ ሰላም ጠጋሉለትና ና ቢላል፣ ከኔ ጋር አንተ ተቀመጥ ብለው ያከብሩት። ለምን ነበር ይህን የሚያደርጉት? ባህርያንና ጥቁርን ዝቅ አድርገው ይመለከቱ ነበር ሰዎች አይደለ። ነብስላ ላ ሰላም ዘረኝነትን ቀለምን በቀለም በዘሩ ዝቅ የሚደረግን አካል የበላይ እያደረጉ በተግባር ያሳያቸው ነበር። ወደ ከፍ አድርገው ያሳያቸው ነበር። ማንም ሊንቃቸው አይገባም። እንዳውም ክብር ከማንም በላይ የሚሰጧቸው እነሱ ነበር። ዘረኝነትን በአንደበታቸው በቃላቸው ብቻ ሳይሆን ዘረኝነትን ራቁ ብቻ ሳይሆን በተግባርም ይሄን ነገር ውድምድሙን ነው ያጠፉት። ውድምድም አድርገውታል በተግባር እና ይህን ይመስላል እና ይህ ቢላል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። የሚገርማቸው እርሳቸው ካረፉ በኋላ ቢላል አዛን ማድረግ አልቻለም። በቃ እኔ ከመዲና ልሄድ ነው አለ። ለምን አሉት? ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ የእርሳቸውን ጠረን ስናገኝባት የነበረችው ሀገር ዛሬ እርሳቸው ጠረን የለባት። ስለዚህ መዲና መኖር አልቻልኩም፣ ያለ እርሳቸው እርሳቸው ካረፉ በኋላ በቃ ልሂዳ አለ። አልቻለም እዚያች ሀገር ላይ መኖር ቢላል። አቡበክር ስዲቅ መጣና አቡበክር ስዲቅ ነው ከባርነት ቀንበር ነፃ ያወጣው አለ፣ ኧረ ቢላል አትሄድብን፣ አዛን አድርግልን በጣም ብሎ ለመነው። አውቃለሁ አንተ እንደገዛኸኝ የዛን ጊዜ ነው ከባርነት ቀንበር ነፃ እንዳወጣኸኝ፣ አትሄድ ካልከኝ አልሄድም አለው። ያንተ ባህሪያ ነገር ግን የምትፈቅድልኝ ከሆነ እኔ ገዝቻለሁኝና እዚህ ተቀመጥ ካላልከኝ እኔ ፍቃድ ከፈቀድክልኝ እንደሄድ ፍቀድልኝ ረሱል የሌሉባት ሀገር ዳግም ለመቀመጥ ከብዶኛል አላቸው ለዚህ ሲል በቃ ለቆ ሄደ በቃ ምን ያክል ነቢ ስለ ላ ስለም ሲወዳቸው እንደነበር ከሰማይ እንደመጡ ሰባቱ ሰማይ ያደረገው ወደ ምድር እንደመጡ ያ ቢላል ሰሚዕቱ ቀራዲ ሊከፊል ጀና አሉት ቢላል ሆይ በምድር እየተንቀሳቀስክ የጫማህን ኮቴ በጀነት ውስጥ አላህ አሰምቶኛል ብለው ነገሩት። በምድር የተንገ አላህ ስብሃነሁ ወተዓላ ሰማ። የማን ጫማ ኮቴ ነው? የቢላል ነው ተብሎ ተነገራቸው። ሰሚዕቱ ቁርአን የአሊ ከፊል ጀነ ከእርሳቸው ጋር አብሮ ጀነት እንደሚገባ ሁሉ መስከረለታለሁ። እና ይሄን ያክል ኢትዮጵያውያኖች የጀነት የተባሉ አሉ። እሺ